ፖለቲካ ከብሽሽቅ ጸርቶ የዜጎችን ብሔራዊ ጥቅምን ያስቀደመ እንዲሆን የሰለጠነ የፖለቲካ ባህልን መከተል የሚሻ ስለመሆኑ ተደጋግሞ ይነሳል። ይህ እንዲሆንና ተለዋጪ የሆነ ካለው የዓለም የፖለቲካ ሁኔታ ጋር የሚዛመድ የፖለቲካ ስነ ምህዳርን ለመገንባትና ለመላበስ ታዲያ የጋራ ርብርብን የሚጠይቅ ነው። ለዚህም የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ተግዳሮቱን ለመቀነስ ያለመ የተተኪ የፖለቲከኞች ማሰልጠኛ አካዳሚን አስመርቋል። ከራስ ጥቅም ይልቅ ሀገርን የሚያስቀድሙና ህዝብን ማዕከል አድርገው የሚሰሩ ፖለቲከኞችን ለማሰልጠንና ለመገንባት አካዳሚው በከፍተኛ የአማርኛ ጥረት መገንባቱን የፓርቲው መሪ ፕሮፌሰር ብርሃኑን ነጋ ተናግረዋል። ፖለቲካው አዳዲስ ሰዎች ይፈልጋል። ፖለቲካው አዲስ አይነት አስተሳሰብ ይፈልጋል። ፖለቲካው የራሱን ጥቅም ወይም የተወሰነ ግሩፕን ጥቅም እንዴት አርጌ ፕሮሞት አረጋለሁ ብሎ የሚያስብ የውር ድንብር ጉዞ ከአሁን በኋላ አይሰራም። ፎር ኢዜማ እንዲቀጥል ከፈለግን፣ ሪል ትርጉም ያለው ተገዳዳሪ ፓርቲ ሆኖ እንዲቀጥል ከፈለግን ያንን አገር ሊያሻግሩ የሚችሉ ኖት ነገን ማሸነፍ የሚችሉ አይደለም፣ አገርን ማሻገር የሚችሉ ፖለቲከኞችን ማፍራት አለብን። ይህን ደግሞ ማድረግ የምንችለው ወጣቶችን በጥሩ ሁኔታ ጠንከር አድርገን ጊዜ ወስደን እያሰለጠንን ከሄድን ነው በሚል ይህን አካዳሚ ለማቆም ብዙ ተፍጨርጭረናል። ኢዜማ ይህንን ለመገንባት የወሰደው ቁርጠኝነት የሚደነቅና በታሪክ የሚመዘገብ መሆኑን ያነሱት የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢና የነፃነትና እኩልነት ፓርቲ ሊቀመንበር ዶክተር አብዱል ቃድር አደም ፖለቲካ ሳይንስም ጥበብም ስለመሆኑ ይናገራሉ። ፖለቲካ ሳይንስ ነው ይባላል። ፖለቲካ ሳይንስ ሰዎች፣ ፖለቲካ ጥበብም ነው። ፖለቲካ ሁለት ነገር ይፈልጋል። አንድ ጭንቅላት ይፈልጋል፣ ሌላው ደግሞ ልብ ይፈልጋል። ፖለቲካ ሴራ ሳይሆን ስራ ነው እንላለን ጠብ ሳይሆን ጥበብ ነው እንላለን። በጠበንጃ ሳይሆን በጠረጴዛ ነው እንላለን። ስለዚህ ይሄንን ኢኒሽቲቭ፣ ይሄንን ፕሮጀክት ወደ ተግባር በማስገባት ኢዜማ በኢትዮጵያ ፖለቲካ ፓርቲ አጠቃላይ የመጀመሪያው እርምጃ ወስዶ ተብሎ በታሪክ ይመዘገባል ማለት ነው። በመድረኩ ተገኝተው የእንኳን አደረሳችሁ መልእክት ያስተላለፉት የተፎካካሪ ፓርቲ አመራሮች አካዳሚው ሀገር በእውቀት የተመራ ፖለቲከኛ እንዲኖር ጉልህ አስተዋጽኦ እንዳለው በማንሳት ፖለቲከኞችና ዜጎች ካልተገቡ አደረጃጀቶች ወጥተው እንዲሰሩ የሚረዳ ነውም ብለዋል። የኢትዮጵያ ፖለቲካ ለምን ያክል ዘመን የሴራና ና የጠመንጃ ቅርቃር ውስጥ ገብቶ እንደቀረ የሚታወቅ ጉዳይ ነው። ከዚህ መውጣት የሚቻለው በሀሳብ፣ በውይይት፣ በምክክር ነው የሚሆነው ሌላ መንገድ የለውም። እና ሀሳብ ደረጃ እኔ የኢዜማን እንደ ግብ ነው የምቆጥረው። በነገራችን ላይ የኢዜማ አካዳሚ ትልቅ ነገር ነው። በዚሁ ከፍታና እንድምታ እንይዘዋለን። ሰዎች መማር አለባቸው። ፖለቲከኞች መማር አለባቸው። ዜጎች መማር አለባቸው፣ መንቃት አለባቸው። ስለ ሀገራቸው ማሰብ አለባቸው። ስለ ሀገር መቀጠል፣ ስለ ትውልድ መቀጠል ማሰብ አለባቸው። ለዚህ ደግሞ የሚረዱ የእንደዚህ አይነት አካዳሚዎች ናቸው። ስለዚህ ኢዜማ እንግዲህ ተመስርቶ ስድስት ዓመቱ በስድስት ዓመቱ ውስጥ ይህንን አንድ አዲስ ግኝት በማስገኘቱ ለሁላችንም የተቃዋሚ ጎራ ወይንም የተፎካካሪ ጎራ ውስጥ የሚያኮራ ነው። እኛንም ያኮራናል ማለት ነው። በመላው ዓለም በሚገኙ ዩኒቨርሲቲዎች የሚያስተምሩ ምሁራን ትምህርቱን ይሰጡበታል የተባለው አካዳሚው ከኢዜማ አመራሮች ባሻገር የሁሉም ተፎካካሪ ፓርቲ አመራሮች እውቀት የሚቀስሙበት ስለመሆኑም ተመላክቷል።